ማለት ለመጨረሻ ጊዜ ማለት እኔ በቃ መኖር አልፈልግም። ብዙ ነገር እያስጠላኝ ስለሆነ በዚህ ሰዓት ደግሞ አማራጭ መስሎ ይታየኝ ነገር ቢኖር አንድ ነገር ነው። ያ ደግሞ ያ በረኪና ያው ከዛ ቦታ አይደል እንዴ? ይሄ ትንሽ ነገር እንትን አሁን ከበደኝ በጣም ከሚባለው በላይ። እሺ ሊኖርላት ነው። ሰላም ሰላም፣ ውድ እና የተከበራችሁ የእኛ ውድ ቤተሰቦች፣ እንዴት ናቸው ቤተሰብ? እኔ ደህና ነኝ፣ ያው ደህና ነኝ ይባላል፣ ደህና አይደለሁም። ያው በዚህ ሰዓት ያለሁበት ሙድ ጥሩ አይደለም። እኔ ሁሉም ቤተሰብ ያለበት ሙድ ጥሩ አይደለም። እንደዚህ በቪዲዮ ለመጣል ፈለግኩኝ ነበር ግን ያው እየጠፋ ነው እየጠፋውም ስለሆነ በዚህ ሰዓት ላሳውቃቸው ያለሁበት ሁኔታ ላሳውቋቸው ብዬ ነው። ቤተሰብ በጣም ደብሮኛል። መጥፎ ስሜት ውስጥ ነው ያለሁት። በጣም ማይሆን ስሜት ውስጥ ነው ያለሁት። ያው መጀመሪያ ብዙ ነገር ሞክሬ ነበር። ያው ብዙ ነገር ራሴን የሚሆን ጋር ለማድረግ ብዙ ነገር ሞክሬ ነበር። ያው በአላህ እርዳታ እስከ ዛሬ አለው ሳይሳካልኝ ቀርቷል እና አሁን ደግሞ ማለት አሁን በዚህ ሰዓት ደግሞ ሁሉም ማስበው ሀሳቤ ሁላ እንደዛ መጀመሪያ የማስበው ሀሳብ ነው። አሁንም እያሰብኩ ያለሁት አብዬ በጣም አሟታል። ማለት አብዬ ያሟታል። እኔም አሙኛል፣ ቀያቹ ሰውነት ላ የለም አሞኛል። እኔ አማኑላ ቤት ተኝቷል፣ እሱም አሞታል። እና ቤተሰብ ያው ያው ቤተሰብ ማለት ብዙ ነገር አሳልፍ፣ ማለት ብዙ ነገር አየው፣ ግን የሆነ በቃ ያልፋል ብዬ ብዙ ነገር እየሞከር ነው እየሞከርኩም ነው። ግን ሆኖም ምንም ነገር እንትን የሚል ነገር የለም። ፈጣሪ እንትን ይመስገን። ብዙም ባለኛ አቅምም እንትን እያልኩም ግን ያ ብዬ መታመም እያየው የኔም እንደዚህ መሆን እያየው የማይሆን እንትን ሙሉ ውስጥ እየገባው ነው እና በዚህ ሰዓት ደግሞ አማራጭ መስሉ የታየኝ ነገር ቢኖር አንድ ነገር ነው። ያ ደግሞ ያ በረኪናል ያው በዛ ነገር መፍትሄ ነው። ቤተሰብ በረኪና ልብስ ነው የሚታጠበት። ያው ብዙ ነገር እውነት ነው። ብዙ ነገር አሳልፍ ያለው ብዙ ነገር አድርገናል። አብዬም አሟታል። የምር አሟታል። አማንም አሞታል። ቤት ነው ቤት ተኝቷል። ያው ዛሬ ከማንሰራ ብዬ ነው ይሄ ቪዲዮ የሰራ ነው እና ይሄ በረኪና ያዘጋጀሁት ልጠጣው አይደለም፣ ቤተሰብ ልጠጣው አይደለም፣ ማንም ሰውም ደግሞ እንደዚህ እንዲጠጣው እንትን አይደለም። አልገፋፋም ምክንያቱም ይህ ልብስ ማጠቢያ እንጂ ራስ ማጥፊያ አይደለም። ግን በጣም ያስቸገረ ሰው አለ፣ የጠፋ ሰው አለ። ያን ሰው ደግሞ ትንሽ ግራ ማጋባት አለብኝ፣ ማወዛገብ አለብኝ። ያም ሰው ማን ነው? ዩቲ ነች። በቀድመት ጠፍታለች፣ የለችም። እና በዚህ ራሴን ላጠፋ ነው ብዬ እስቲ የእውነት እህቴ ነች፣ ምን ለእኔ ታስብልኛለች? አታስብልኝም ብዬ እስቲ ላይ ነው ማለት ከመጣች እደውልላታለሁ ከመጣች እናያታለን። እና ቤተሰብ ራሴን አላጠፋም ራሴን አላጠፋም። ግን ያው አሁን ካሜራውን ዩቲ ማታየበት ቦታ ሆነ፣ ትደብቀዋለህ ካሜራማን ዳኒ። እና ቤተሰብ አሁን ማጋ ዩቲ ጋ ልደውል። ይሄ ቲሴ ላይ ላስቀምጠዋለን፣ ቲሴ ላይ ላስቀምጠው እና ዩቲ ጋ ልደውል። ወይ ዩቲ፣ እንዴ ነሽ? እየጠፋ ሰው አለሽ። ስሚ፣ አረ ምንም አልሆንኩም። እዚህ ሰፈራችሁ ነው ያለሁት ላገኝሽ ፈልጌ። መናፈሻ ውስጥ ከቤታችሁ ጀርባ ያለው ማለት ነው። እዛ ጠብቅሻለሁ። አፍጥኝ ግን ያው እንደተከሰ ሰው አስመስዬ እዚቺ ላይ ቁጭ ብዬ ነው የምጠብቃት። ላውጣው በረኪ ነው እንዳታውቅብኝ ማለት እንድደነግጥ ላውጣው እና እንደደበረ ሰው ሆኝ ነው እንትን ብለው ማስመስልባት በጣም እንድደነግጥ ማለት ነው። ለነገሩ እሱ አደነግጥ እንኳን ቆይ እኔ ቁጭ አረ፣ ምኑ ድምፅ ጥሩ አልነበረም። ድምፅ ደብሮኛል ማለት በቃ ታውቂያለሽ፣ ማለት ደብሮኛል። እኔ እዚህ የመጣሁት እራሱ በቃ ለመጨረሻ ጊዜ አንቺን ላገኘሽ ስለፈለጉኝ ነው። ምክንያቱም ስላገኘሁሽ ስለቆየ ማለት ለመጨረሻ ጊዜ ማለት እኔ በቃ መኖር አልፈልግም ብዙ ነገር እያስጠላኝ ስለሆነ መኖር አልፈልግምና ታዲያ እንደዚህ ነው? እንደ አማራጭ ነው። እንደ አንተ ነገር እንደዛ ሳይሆን ጀሚል፣ በእናት እኔ ነገር ብዙ ብዙ ነገር አለ አይደለ? ብዙ ነገር አሳልፈናል እኮ ነው

አካልም ብዙ እየተገናኘን አይደለም ምናምን ግን ደግሞ ይሄ ራስ ማጥፋት ምናምን ያልከው ነገር ደግሞ ካንተ ጋር አይሄድም፣ ሰማከኝ። ይሄ ደግሞ አማራጭ ሊሆን አይችልም። ብዙ ነገር ጀሚል በእናትህ ስሚ ስሚ እኔ በቃ በቃ ጀሚል፣ ጀሚላት ላይ ሲጀመር እኔ ማንም ሰው ጋር አልደወልኩም፣ አንቺ ጋር ስለጠፋሽ ካለ ማን ጋር ልደውል ነበር መጀመሪያስ? ካለ ስሚኝ፣ እሺ ሰው ማለት እንደዚህ አለ ሳይሆን በቃ ደብሮኛል ወይስ ነገር ያለው እሱ። አንተ ከዚህ በላይ ስንት ነገር አሳልፈህ አይደል እንዴ? ይሄ ትንሽ ነገር አንተን እንትን ይላል። አሁን ከበደኝ በጣም ከሚባለው በላይ ደከመኝ። እሺ፣ ላቢ የማን ሊኖርላት ነው ነው ለሉቡ የማን ሊኖርላት ነው? ካላንተ የማን አላቸው? ካላንተ የማን አላቸው? ይሄንን ነገር ብቻ መልስልኝ። ካላንተ የማን አላቸው?

ሲጀመር ይኸውልሽ እኔ ሲጀመር ለመጨረሻ ጊዜ ነው አንቺ የምታገኝ፣ ይኸውልሽ እንደዚህ በቃ እኔ በቃ ነገር ለማንም እንዳትናገሪ ነው።

አምጣሽ፣ በስርዓት እናውራ። ዩቲ እናውራ በስርዓት እየነገርኩሽ ነዋ እኔ። አንቺ ማን ሆነሽ ነው ከኛ የምትጠፊው? ነው ያርለ ከኛ የምትጠፊው? ቆይ እዛ ጋር አስተምከች ካሜራው አሪፍ ነው። ነይ ቆይ ቆይ ስሚ፣ ይኸውልሽ ይኸውልሽ፣ ለምን ጠፋሽ አንቺ? ቆይ አይደል እንደዚህ

ግን ይሄኛው ማለት ነው፣ ዞር በል ይሄ ካሜራ አጥፋልኝ። ምን ያለ ነው። በቃ ብዙ ቤተሰቦች ማለት ነው ዩቲን ለምንድን ነው የማትሰራው? ለምንድን ነው የማትመጣው እያሉ ስለነበር ከዛ አንቺ ደግሞ በፍቅር ነኝ ስትባይ አሰሚ። ለዛ ደግሞ ትንሽ በቃ በቃ እሺ እንሄዳለን ቤተሰቦች ያው እቺ አኩራፊ ልጅ፣ አንቺ ዝም ብለሽ ነው እንዲህ የምታለቅሽ? እና አንተ ሲቀጥል እንደዚህ የጅል ስራ እንዳሰራ ከዚህ በኋላ አለበለዚያ ግን እኔ የማደርገውን ፕራንክ ታውቃለሽ። በፕራንክ ትታወቅ ያረል። እሺ አሁን አብይ ጋ ንሄድ። አብይ ጋ ሄደን ያሉ ስራዎች እንስራ። እንደዛ ይሻል። አናፈቀጭሽም። አንቺ እኮ በጣም ትገርሚ እኮ አብይም ጋ አትመጪም እኛም ጋር እኛንም አደው ይሆናል ነው ስልሽ። እኮ እንዴት እንደሆንሽ እኮ አየሁኝ ነው። ወላሂ እጄ ራሱ ፋቀኝ። በጣም እያመመኝ ነው ይሄ ነገር። ወደዛ ሰዳላ ለዛ እንደዚህ አስተኝቼ ራሴ ነው የማጠጣው። እሺ ቤተሰብ ሰላም። እሺ ቤተሰብ ለነበረን ቆይታ ማለበት ነው እላለበት አሞት ተኝቶ አልኩ እቤት። እሺ እሱ ጋር እንሂድና አንዳንድ እንትን ከምል ብዬሽ ነው ይሄ ቪዲዮ የሰራሁት እኔ አሞኛል። ያው እሱን ማሞት ምን እንደሆነ ሲቀጥል በሽተኞች ናቸው ሁለቱ እ እኔ እና ማን ነው እናቴም ቤት እንውሰደው እና ሳይብስበት ከእዛ ብዬሽ ጋር እንሄዳለን። ቤተሰብ ለነበረን ቆይታ ይሄን ይመስል ነበር። በእኔ በኩል ጨርሻለሁ በአንቺ በኩልም ጨርሰሻል መሰለኝ እ